ሰላም ቡድና የተከበራችሁ የኤልሲ ቤተሰቦች እንዲናችሁ፣ ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም ነው። በአዲስ ቪዲዮ በአዲስ መረጃ መድጭ እላችኋለሁ። እንግዲህ ዋን ቱ ስሪ ሙከራ ነው። እንግዲህ የእነ ኑሐሚን ድራማ ነው እንግዲህ ይዤላችሁ የመጣሁት። ኑሐሚ አባቷ ሆስፒታል ውስጥ ገብቶ እያለቀሰች በጣም ልቧ ተሰብሮ እያለቀሰች እያለቀሰች ትገባና ለአባቷ መንነሽ ነው ምናምን ይላታል ማለት ነው። ከዛ አባቷ ደግሞ ምን ነው፣ ማን ያስከፋሽ ምናምን ሲላት አባቴ፣ ከዚህ በኋላ ማን ነበረ ስሙ፣ ከዚህ በኋላ ከኤርሚያስ ቤት ተመልሰን አንሄድም መሄድ አንችልም ትለዋለች ማለት ነው። ስለዚህ ነው ኤርሚያስ ነው ያስከፋሽ ማለት ነው፣ ኤርሚያስ አስከፍቶች ነው ማለት ነው። ምንድን ነው ችግሩ ምናምን ሲላት፣ አይ በቃ አባዬ፣ ሌላ ቦታ እንፈልግ። ለምንድን ነው ሌላ ቦታ የማንፈልገው? ከኤርሚያስ ቤት ባንሄድ መልካም ነው፣ ይቅርብን ምናምን ትለዋለች ማለት ነው። እባክህን አባዬ አታስጨነቀኝ። አሁን ራሱ እየተነፈስኩ ያለት በእኔ ቦታ አንተ እንድትጨነቅ ስላልፈለግኩ ነው። እባክህን አባዬ ከነ ኤርሚያስ ቤት ድጋሚ አንሄድ፣ እባክህ ቅርብን አባዬ ትለዋለች በጣም ከፍቷት፣ በጣም እያለቀሰች ማለት ነው። በእውነት በጣም ነው የሚያሳዝን እንዲ አግኝቶ ከማጣት እግዜር ይሰውረን። በእውነቱ በጣም ነው ልቧ ተሰብሮ እያለቀሰች ያለችው ማለት ነው። አባዬ አጠየቀኝ አልኩህ እኮ ትለዋለች ማለት ነው። እሱ በጣም አጥብቆ ሲጠይቃት ማለት ነው። አባዬ አጠየቀኝ አልኩህ እኮ በቃ አጠይቀኝ ምናምን ትላለች። በጣም እያለቀሰች እንዲ እኔ በቃ እንዴ ምናምን ብላ በጣም ተማራ። አትጠይቀኝ ግን ከእነሱ ቤት በሄድ እናቆም ትለዋለች ማለት ነው። ከዚያ አባዬ ዶክተሩን አናግሬው አናግሬው ሁለተኛ ድል እስከምታገኝ ድረስ መውጣት እንደምትችል ነግሮኛል እና እንውጣ ትለዋለች ማለት ነው። አቶ ለይኩን እነግራቸው ማረፊያ እንዲፈልጉልን ለምን አታደርገውም? አለ ይኩን ቦታ ይፈልጉልን ሌላ ቦታ ለይኩን እንዲ እንዲ ከእንዲፈልጉልን ታድርግ አድርግ ትለዋለች ማለት ነው። አቶ ለይኩ ሌላ ቦታ እንዲያደርጋቸው ትጠይቃቸዋለች ትጠይቀዋለች ማለት ነውና አባቷ ደግሞ እስኪ ችግር የለውም እሱ ራሱ እንደመጣ እሱ መጥቶ እሱ ቤት እንደሚወስድን ነግሮኛል፣ ይላታል ማለት ነው። ከዛ እሷ ማለት ደጋሚ እነሱ ቤት ልንሄድ ነው ትለዋለች። አይ አይ ለምን ነው ችግር አለ ሲላት፣ አይ አባዬ፣ ምናልባት እሳቸውን ክር እንዳይላቸው እንዳይከብዳቸው ፈርቼ ኮ ነው ትለዋለች ማለት ነው። ከዛ እሷ እሱ ደግሞ ብድግ ያደርግና አባቷ ደግሞ ምን ያደርግና ልጄ ይላታል። ያ ዛሬ ያደርግና እኔም ለሱ ባለውለታው ነበርኩኝ በጣም ባለውለታው ነበርኩኝ ይላታል ማለት ነው። ነው አባዬ መቼም ሁለት የምትቆጥር ሰው እንዳልሆንኩ በደንብ ጠንቅቄ አውቃለሁ ትለዋለች ማለት ነው። እሷ ደግሞ እንዲያው አንዳንድ ጊዜ ግን ድህነት እንዲያው ይሄ ድራማ ግን በጣም የሚያስተምር ነው። መሆነት ያላያችሁት ገብታችሁ ካላችሁ ገብታችሁ ዩቴ ማለት ነው ኮራ ዩቱብ ላይ በጣም ልብ የሚነካ አግኝቶ ያጣ ሰውና አግኝቶ የተቸገረ ሰው ሁለት አላለ አደረገለት ሰው እጅ ላይ እንደመውደቅ በጣም እኔ እንጃ፣ በጣም ነው ልብ የተነካው በእውነት ማለት ነው። እና ቀኔማ ከተቸገሩ አይቀር ቤታቸው ከምንሄድ ሌላ ቦታ ፈልገው እንዲያስተካክሉልን ነበረ ፍላጎቴ፣ ሌላ ቦታ እንዲያደርጉ ያኔ ከእሱ ቤት እንዳንሄድ ምናምን ትለዋለች ማለት ነው። ከዛ አባትየው ደግሞ ምን ነው የነሱ ቤት መሄድ አልፈለግሽም ነው ልጄ? ምነው ችግር አለ ንገሪኝ፣ ይላታል ድጋሜ ማለት ነው። እዛ እሱ ሲመጣ እስኪ ለማንኛውም እነግረዋለሁ ይላታል ማለት ነው። ግን እስኪ ልጄ ኤርሚያስ ምን እንዳደረገች ልትነግሪ ትችያለች ልጄ? ይላታል እና እሷ ደግሞ ብድግ አደረገች ና ወ ኤርምያስ ልቤን ሰብሮታል ትለዋለች ማለት ነው። በጣም ነው ልቤን የሰበረው ትል ና ድጋሚ ታለቅሳለች ማለት ነው። በጣም እኔ ኮ እያደር ልጃ አትዘኝ ይላታል። እኔ ኮ ልጄ ተዘናጋሁ እንጂ መልካምነቱን እያደር መልካምነቱን ሳይ ተዘናጋሁ እንጂ ልጁ እንደማይሆንሽ በጣም ጠንቅቄ አውቅ ነበረ ይላታል ማለት ነው። እና ካወቀ ለምንድን ነው ከእሱ ጋር ሪሌሽንሽፕ እንድትጀምር የፈለገው እንዲህ እስኪታለቅስ ድረስ? በጣም ከባድ ነው። አንዳንድ ጊዜ በእውነት በእውነት ልጆቻችንን አጠብቀን መያዝ ካልቻለን፣ ያ ሰው መጥፎ እንደሆነ ካወቅን፣ የኛ ልጆች እስኪበላብን ድረስ ማስተዋሉን ተገቢ ነው ብዬ አላስብም። እና በጣም ከባድ ነው። ሽታን እንደዛ ይሉና አቶ ላይኩን ይመጣ ላይ ላይኩን ሲመጡ አቶ ላይኩን በሌላ ቦታ ብትፈልግልን ሲለው ለምን ሌላ ቦታ ለምን እኔ ቤት አንሄድም እንዴ ከእኔ ቤት ይሻለናል እንጂ እኔ ቤት እንሄድና ከእኔ ቤት ላስቀምጣችሁ አዘጋጅቼላችኋለሁ እሱን አታስብ እስከሚሻለህ ድረስ ብሎ ይጠይቀዋል ማለት ነው ከዛ ወደ ቤት ይወስዳቸዋል ማለት ነው ከቤት ከሄዱ በኋላ ሁን ቤቲቱና ልጅየው ከውጭ ይመጣሉ ማለት ነው ከውጭ ከመጡ በኋላ ለምንድን ነው እነዚህን ሰዎች ይዘህብን የመጣኸው? እነዚህ ምናምን ቲያሞች እነዚህ ምናምን እያለች በቃ ትናገራለች፣ እናቲቶ ማለት ነው። ሰውየው ደግሞ እንዴ እሱ እኮ እዚህ ደረጃ ያደረሰኝ እሱ ነው። ያኔ ለይኩን በቃ ውለታ አረሳም እና እሱ ነው እዚህ ጋር ደረጃ ያደረሰኝ ለምንድን ነው ምናምን ይላል እና ለይኩን ደግሞ ልጁን እንድታገባለት ይፈልጋል ነዋ ሚል እና ልጁየው ደግሞ ሌላ ፍቅረኛ አለችው። እሷን ማግባት አይፈልግም። እና ከዚህ በኋላ ቤት የወስዳታል ፍቅረኛውን። ለፍቅረኛ ያገኝና አባዬ እንዲያገባት የምፈልገው ልጅ እኮ ቤት ይዟቸው መጣ እስከ አባቷ ብሎ ለፍቅረኛው ይነግራቸዋል ማለት ነው። ከዛ እና እንዴት ነው ማደርገው ምናምን ትላለች፣ ፍቅረኛዋ ማለት ነው። ከዛ በቃ ኔ ራሱ ጨንኮኛል፣ ግን እማዬ ከሰማች ለክብሯ ስለምትጨነቅ እማዬ ራሷ በውጋት ነው የምታሳልፋት። ያኔ ተቆጡት አንተም ብላ ነው ታስወጣቸዋለች በነገር ቆድሮ ነው ታምታስወጣቸው ምናምን ትላለች። ከዛ እናትየዋ ትሄድና ስማ እዚ ቤት መቀመጥ አትችልም፣ ያኔ ትሄዳለ፣ ወደ ቦታ ቦታ ፈልጋችሁ ውጡ ምናምን ትለዋለች እና ይሁን ላፊ ነገር ተናገሯለች ለነዋን አባት ማለት ነው። ዛ የነዋሚን አባት ደግሞ ውሰደኛ አውጭኝ፣ አውጭኝ ከዚያ አውጭኝ ሲላት ለይኮን ይመጣል ማለት ነው። ከዛ አንቺ ተናገርሻቸው ተናገርሽ ይልና ለይኮን ያረጋጋቸውና ምናምን ያስቀምጣቸዋል ከዛ እሷ ወደ ውስጥ ይወስድ እና ያስቀምጣትና ይነጋገራሉ ከአሚስቱ ጋር ማለት ነው። ለትንሽ ጊዜ ነው በቃ አስተረጋጊኝ ና እኔ ራሴ ቦታ አፈላልጌ ወስጃ አስቀምጣቸዋለሁ። በቃ አንቺ ትንሽ ጊዜ ታገሽ ምናምን ላት አሚስቱ ማለት ነው። ምን አገባኝ እሱ ሲወጣ እኔ በነገር እየቆደርኩ ማማር ያወጣቸው የለም ትላለች ማለት ነው። አይ ድህነት አራ ግንቶ ማጣት በጣም ከባድ ነው። ከዛ በኋላ እሽትልና ልጅን እንዲያገባ ደግሞ ልጄ እነግረዋለሁ እና ኤርሚ ደግሞ እንዲያገባ ትፈልጋለሁ ምናምን ስትል፣ ከዛ ንዋሚ ከውጭ ወታ ፍቅረኛዋን ታገኘታለ አንቺ ምናባሽ ልታረጊ ነው ከቤት የገባሽ ምናምን ስትላት፣ እኔ እናንቺ እኩል ምስጢር ነው ያለን ለእሱ ከምነግርብሽ አርፈሽ ተቀመጪ ምናምን ትለና ንዋሚ ታበሳጫታለች ማለት ነው። የአብርሃምን ፍቅረኛ ናት ምናምን እንደዛ ነገር። ከዛ መጨረሻ ላይ ከቤት ይገባሉ ማለት ነው። ከቤት ከገቡ በኋላ በቃ እናቲቱና ልጅቱ በጣም ነው የሚያሰቃዩዋቸው። በጣም ነው የሚረብሹዋቸው እነዚህም መጥ አምጥቶ በቃ ዱባይ እንደመጣው ሰላም አጣን። እነሱ እዛ ሳላ ላይ ሲቀመጡ ሳሎን ላይ ሲቀመጡ እንደማየት የሚደብረኝ ለምንም ትላለች ማለት ነው ሰራተኛዊቱን ስራ ስለውሰጅ ና ከውስጥ ቦታ አስጫቸው ምናምን ይላታል ማለት ነው። ከውስጥ ቦታ ትሰጣቸዋለች ማለት ነው። ህዚህ ቤት እንግዲህ ሲወል ነው የሚቻለውን ነገርና የማይቻለውን ነገር ለተሸወቂ እኔም እዚህ ቤት ስሜ ኢታፖሽ ምናምን እያለች ነገራት። ስሜ ተቀይሯል ምናምን። ከዛ ኑሐሚን እያስፈራራሽ ነው ምናምን ስትላት፣ እያስፈራራሁሽ አይደለም ግን እንዴት ብለሽ ነገሮቹ ማለፍ እንዳለብሽ ልነግርሽ ፈልጌ ነው። ሰውዬው መላእክ ነው። ያኔ ጥሩ ነው። ሰውዬው ሁሉ ጥሩ ነው። ልጅቱና እናቲቱ ግና በጣም ከባድ ናቸው ምናምን ትላለች ማለት ነው። ከዛ እሷ ደግሞ አለ ልጅየው ልጅ ሊያገባ ልጅ ሊያገባ ምን እየሆነ ነው? አባታችንንማ የሆነ ነገር አስነክተውታል ምናምን ትላለች ማለት ነው። ልጅቱ ከሳሎን ተቀምጣ የሆነ ነገርማ አስነክተውታል አባታችንን ምናምን እያለች እንትን ስትል ሰራተኛይቱ በቃ እንደዚህ ሁኜ ነው ምኖር ስሜ ግን እንደ ንግስት ነው ግን እዚህ ቤት ግን ስሜ በቃ እንደዚህ ሆኖ ነው የሚኖረው ምናምን እያለች እንትን እያለች እያለ ለነዋሚ እየነገራችት እያለ ነዋሚ በጣም ፈርታም ወይኔ በቃ እንደዚህ ነው የምንኖረው ምናምን እያለች እያለ በጣም በቃ ከምላችሁ በላይ ፈርታ ነበረ። እና እሱ ባልየው ደግሞ ለይኩን እየሄደ ይለምናታል። እናቲቱም ሌላ ቦታ አመቻችላቸዋለሁ ለተወሰነ ጊዜ ታገሻቸው፣ ምናምን ይላታል ማለት ነው። ከዛ እሱ ለፍቅረኛው ሄዶ በቃ ይዟት መጣ ምናምን እያለ ይናገራል ማለት ነው። ለፍቅረኛው ሄደና እንዲህ ቀደመች እ መጀመሪያ ያስታወቀኝ እያልኩህ ነበረ ምናምን፣ ግን ትተኛ ትሄድማ አይደል እሷ ስትመጣ ይታ ትተኛ ትሄድማ አይደለም ምናምን ብላ ለሱ ስትነግረው እኔ ተረልቃል ገብችልሽ ይለ እንዴ እንደውም እኮ እማየ ከሰማች ሲጀመር አታስቀምጣትም ከቤት ያኔ እማየ ከሰማች አታስቀምጣትም ከቤት ታባረራታለች። እማየ በክብሯ ማዋችናት እማየና እህቴ በቃ እዛ ይመጣና አረቤቱ ሞቀ ምናምን ይላል ማለት ነው። አያፍታ ለአንዳንድ ጊዜ ድሃዎች እና እንዲያው አግኝቶ አቸዋጡት በእውነት ማለት ነው አግኝታችሁ አትጡ ማለት ነው። ከዛ እንዲህ እንደዚህት እንዴት ከዛ እናንተ በነገር እየቆደረች ወይኔ እኔ በጣም ነው ያሳቀኝ። እውነት ለመናገር በጣም ብዙ ትምህርት ተምሬበታለሁ። እውነት ለመናገር ከዛ ልጁ ሻወር ይገባል ማለት ነው። ከዛ ሻወር ከገባ በኋላ በጣም ያሳቀኝ ነገር ቢሆን ልጁ ሻወር ከገባ በኋላ ውሃ ያቆ ያቋርጠውና ማለት ነው። ውሃ ሲያቋርጠው ይጣራል ማለት ነው። ይርባ ነው ምን ማን ልጅቷን ይጣራል ማለት ነው። ይጣራል ይጣራል ይጣራል የሚሰማው ሲያጣ ኖሚኖ ይዛለት ሄደች ማለት ነውና፣ ከዛ ኖሚኖ ይዛለት ሄደች እና አንተ ቸላሃለው ውሃ ስትል ማን ሻንች ይላታል ማለት ነው። ይሁን አንተ ቸላሃለው አልኩህ አይደለ? እንደምን ምን ትለዋለች። ከዛ ክፍት ሲያረግ አንተ ቸላሃለው ይሄን ድምፅማቆ መሰለ ምናምን አለ ማለት ነው። ከዛ እዛ በኋላስ ከነ ተሉ ወጣ ተብሎ ሊያያት እንደዚህ ሲል ማለት ነው። እዚህ ጋር ለበጣም የሳቁን ለመናገር እዚህ ጋር በጣም ነበር ያሳቁኝ ስለ እውነት ማለት ነው። በጣም ነበር ያሳቁኝ። እዛ ውጥት ሲል እሷ ናት ማለት ነው። ከዛ በቃ ትክብላ ይህን ድምጽ የማውቀው መሰለኝ ምናምን አለና ልክ ክፍት አድርጎ አይ ብሎ የሚደናገጥ ይ ይጫጫሉ ማለት ነው። እዚህ ጋር በጣም ነው እኔ እንጃ እንደ አላቅም መጨረሻው በጣም ነው ደስ የሚለውም ለማየት፣ በቀጣይ ቪዲዮ አመጣላቸዋለሁ። በጣም ደስ የሚል ሞሜንት ነበረ። በጣም ግን አግኝቶ እንደማጣት እና አግኝቶ እንትን እንደማለት ልብን የሚነካ ነገር የለም። በጣም ለሆነን ለመናገር የከፋኝ ያዘንኩት ማለት ነው ጌታን ማለት ነው ማለት አገንቶ አጥቶ በሽተኛ ሆኖ ምናምን ከዛ እንደገና ሆስፒታል ገብቶ ምናምን ርስ ማም በጣም ከዛ ሲረዳው ከነበረው ሰው ጋር ሄዶ ተቀምጦ ምናምን አስባችሁታል። በጣም ከባድ ነውን ለመናገር ጌታን ማለት ነው። እና እኔ እዚህ ጋር የተማርኩት ነገር ቢኖር አገንቶ ከማጣት እግዚአብሔር እዚህ ጋ ነው እንግዲህ። በስመ አብ ብላ ተጫጫውቱ ማለት ነው። እንዴት እንደደነገጥኩ እኔ ለራሴ ማለት ነው። ስለተያዩ እሱም ለዳቃ ልብሱን እንትን ብሎ ለያየት ነው የወጣት ተጫጩሁ። ከዛ በኋላ ይቀጥላል ክፍል ሀያ ማለት ነው። በጣም ደስ የሚል እንትን ነው። በጣም የሚያስተምር ልብ ላለው ሰው ለተማረበት ሰው የሚያስተምር ድራማ ነው። ማሮችዬ፣ ፍቅሮችዬ እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንግዲህ አበረታቱ ከእናንተ ብዙ እርዳታ እንፈልጋለን ማለት ነው። ወይ ቪዲዮ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉኝ፣ ሰብስክራይ ሰብስክራይብ ማድርጉኝ ለማለት እወዳለሁ። ማሮችዬ፣ ፍቅሮችዬ በቀጣይ ቪዲዮ እስከምንገናኝ ድረስ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አግኝቶ ከማጣት እግዚአብሔር ይጠብቀን፣ ከእንደዚህ አይነት እንትኖች እግዚአብሔር ይጠብቀን። ሌላ ምንም ነገር አልልም።